ዝበዝባ በእናትህ እኔ ራስህ ደነግጥናስ አነቄ የቆየሁት በ ጭንቅላትም ሰው የሚፈጠፈጥብኝ እስኪ ዝም በይ ምን ሆነሽ ነው አንቺ ግን አባ እዚህ ጋ ነው እዚህ ጋ ቁጭ በል አባ ምን ምክርም ጮህብኝ እኔ

አረ ምኑ ጋር ነው ደግሞ ለምንድን ነው እሱማ የሚያስቀኝ አባቴ ይ ይ እ እዚህ ጋም ተሰንጥቃለች ት እስኪ አሳየኝ ቆይ ተው ተወቀልድ ደግሞ ረ የተይዘነው እንሂድ በቃ ፍቅር ከዚህ እኮ አይደለም የወደቀው ከዛ ነው የወደቀው አይደለም እን ቆየቱ ጋ ነው ምን እየተሰማ ያለው እዚህ ጋ ነው እዚህ ጋ ነው ከዛ ጋር እኮ እግሬ፣ የቱ ጋር ነው የሚያመህ? ለባባዬ እያሳየ የቱ ጋር ነው ያመመህ? ያሟል። እንደዚህ ባጠብቅለት ጠበቂ በሌለት እስኪ እስከዛ። እሺ አንቺ ግን እንደዚህ አይነት ነገር ግን እንዴት ጥንቃቄ አታደርጊም ግን እያወቅሽ ግን ለምንድን ነው እንደዚህ ማድረግ ነበረብሽ?

ተነስተነሽ ተነሽ፣ በቃ እንዴት? እሺ፣ ጊዜ አንጨርስሽ፣ በቃ ፍቅር ኖ ተነሽ፣ ችግር የለውም፣ በቃ ነው። አመት ከስምንት ወር የለፋሁት ለአንድ ቀን እንደዚህ ነው በቃ እናት ተይ፣ በቃ ድሞ እንደዛ አታርጊ ተይ። እንዳነኪ በልጅን በቃ እንዳነኪ በቃ። ዋ አንቺ ሙና ምንድነው የምታስጊው አንቺ? እንደዛ አይነት ሙድ አቁሚ።

የቱ ጋር ነው ግን ያመመ? ጋር ለማንም ለቤተሰቦቻችን መግቢያ አልሰራሁም እና ሰላም በላቸው። ሰላም ሰላም ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዶኒ እና ልጄ ደረሰልኝ ፕራንክ ለማድረግ አብሮ ከኔ ጋር እንግዲህ በፍቅርም ፕራንክ አድርገነዋል። ልጄ ደግሞ እዚህ ጋር እያለ ነበር። ቤተሰቦች እንዲ ሰላም በላቸው። በማርያም ሰው እየገባ እንደዚህ ይደረጋል? እ ቢያንስ እንኳን ቁጭ እንደዚህ እንደዚህ ፕራንክ። ሰላም ውድ ቤተሰቦች እኔ እኮ ሰስቄ መጠርጠር ነበር ነበረብኝ፣ ግን ብቻ ፀሐዩ ትንሽ፣ ና ና፣ ሰላም በላቸው ና፣ እስኪ ና አግኝታችሁኛል ማግኘት ቴክ ፋይቭ ቴክ ፋይቭ። ኮንግራ ኮንግራ፣ አንተ ተንኮለኛ እንደዚህ ነው እንጂ ኮንግራ። እንዴት ነው ያስተማርኩ? ኮንግራ ኮንግራ። ና ቅፍ አድርገህ ስለ ስኬታችን ቶሎ ብል አዶኒ። በቃ ቤተሰቦቻችን እንግዲህ የዶኒን ለፕራንክ ደርሰዋል። ለአዶኒ እያለች ሳብስክራይብ አድርጉት።